አንዳንድ ጊዜ በፊት በቅኝ አገዛዝ ዘመን በሌላው ዓለም አንድ መርህ ነበረ፣ ኤክስትራ ቴሪቶሪያሊቲ የሚሉት መርህ። ፈረንጅ በአገሩ ፍርድ ቤት ካልሆነ በስተቀር በጥቁሮች ሀገር ፍርድ ቤት አይፈረድበትም የሚል ኤክስትራ ቴሪቶሪያሊቲ ከዚህ ከቅኝ አገዛዝ አስተሳሰብ ጋር የተያያዘ ነው። አንድ ኬንያ ይኖር የነበረ የእንግሊዝ ባለስልጣን በአንድ ወቅት ወደ አዲስ አበባ ይመጣል። የኬንያን አኗኗር ለምዶ፣ ኬንያ የቅኝ ግዛት ነበረች። አዲስ አበባ መጥቶ አውቶቡስ ሲሳፈር፣ ድሀው ምኑም አውቶቡስ ላይ ተሳፍሯል። ፈረንጅ ቁሞ እያየ ቁጭ ብሏል ወንበር ላይ አውቶቡስ ወንበር ላይ ይህ የማይታሰብ ነው ፈረንጅ ቆሞ ጥቁሩ ወንበር ላይ ቁጭ ብሎ ሲሄድ ገርሞታል የሰውዬ ምን አይነት ስድነት ነው ብሎ እነዚህም ስዊድናውያን ማሰራችን እንደ ስድነት ተቆጥሮብናል በዚህ ምክንያት ከዚህ ጋር በተያያዘ ሰፊ ዘመቻ ተከፍቶብናል፣ ለወደፊትም ይሄዳል። ምርጫው የኛ ነው። ሕግ ማስከበር ሌላው ሰው ስድነትን ቢለው ሉዓላዊነት ማረጋገጥ ነው ብለን ካመንን ዋጋውን መክፈል ነው። ዋጋ የማይከፈልበት ሉዓላዊነት የለም። ዋጋውን አንከፍልም ካልን ደግሞ መልቀቅ ነው። ጠባይ መግዛት ነው። ቅኝ ገዢዎች ይፈልጉት እንደነበረው ማለት ነው። እና ያለን አማራጭ ህብረተሰባችን ዋጋ እንደሚከፈልበት አውቆ ይሄ ነገር ዋጋ እንደሚከፈልበት አውቆ ዋጋውን ለመክፈል ነጻነቱን የሚፈልግ ከሆነ እኩልነቱን የሚፈልግ ከሆነ እንዳይደፈር የሚፈልግ ከሆነ መክፈል ይኖርበታል። ዋጋ የግድ በደም የሚከፈል ላይሆን ይችላል። ስም በማጥፋት በተለያየ መንገድ የሚከፈል ሊሆን ይችላል። ይህን ለመክፈል ዝግጁ መሆን አለበት ህብረተሰቡ። መንግስት እያደረገ ያለው ህብረተሰቡ እንዲገነዘበው ማድረግ ነው፣ መረጃውን መስጠት ነው።